ኢትዮጵያውያን በሊቢያ በረሃ በኩል ወደ አውሮፓም ለመጓዝ የሚያደርጉ ጥረት አዲስ ነገር ላይሆን ይችላል። ኢትዮጵያውያን ብቻ ሳይሆኑ ሱዳናውያን፣ ኤርትራውያንና ሌሎችም የምስራቅ አፍሪካ ሀገራት ዜጎች እንደ ጉድ በሊቢያ በረሃ ወደ አውሮፓ እያቀኑ በህገወጥ መንገድ ስደትን እየመረጡ ብዙ የህይወት ምስቅልቅልን እያሳለፉ አንዳንዶቹ ሲሳካላቸው አንዳንዶቹ ደግሞ ህይወታቸውን እስከ መነጠቅ የሚደርሱበት አጋጣሚ እጅግ ሰፊና የተለመደ ነገር ነው። አሁን የሰማነው ነገር ግን ከዚህ ሁሉ ለየት ያለ ይመስላል። ሁለት ህፃናት ልጆቹን ይዞ በሊቢያ በረሃ በኩል ወደ አውሮፓም የተሻገረውን ኢትዮጵያዊ የሚመለከት ጉዳይ ነው። ነገሩ እጅግ የሚያስደነግጥ ነው። ገና እምቦቀቅ ላይ ሆኑ ህፃናትን በዚያ በሚያስፈራ በረሃ በዚያ በሚያስፈራ ባህርም ጭምር ሰንጥቆ አውሮፓ መግባት እጅግ ከጭካኔም በላይ የሆነ ጭካኔ ነው የሚሉም አሉ። ነገሩ በተለያዩ ማህበራዊ ሚዲያዎች ላይ ሁለት አይነት ጎራዎችን ይዞ አነጋጋሪ ሆኗል። አንዳንዶቹ ልክ ነህ የሚሉ አሉ፣ ሌላኞቹ ግን በልጆቹ ላይ እየጨከነ እንዴት ያለ ነው እያሉ የተለያዩ የስድብ ውርጅብኞችን እንደ ጉድ እያዘነቡበት ይገኛሉ። ለመሆኑ ይህ ግለሰብ ማን ነው? እንዴት ነው ከኢትዮጵያ ተነስቶ በሊቢያ በረሃ አውሮፓ መግባት የቻለው ልጆቹስ እንዴት ለመሻገር ቻሉም በመጨረሻስ አውሮፓ ፈረንሳይ ሀገር ከገባ በኋላ ያስተላለፈውናም የላከው መልእክቱ ምን ይመስላል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 ወደ እናንተ ልናቀርብ ተገናኘን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ ተሰይም ያለው እስከ መጨረሻው ከኛ ጋር ሆኑ። ህልሞን በቅናሽን ሽጥሎ በብዙ ነዋሪዎች ምቹ በሆነችው አያት መንደር ግንባታቸው ከ70 ፐርሰንት በላይ የደረሱ አፓርትመንቶችን በ10 ፐርሰንት ቅድመ ክፍያ እንዲሁም 35 ፐርሰንት ቅናሽ አዘጋጅተን እየጠበቅኑት ነው። በዚህ ቅናሻችን በካሬ 71500 ብር አድርገነዋል። ከዚህ በተጨማሪ ሶስተኛና የመጨረሻ ሳይታችን በውቤቷ ፒያሳ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 ስደት የኢትዮጵያውያን እጣፋንታ ይመስል በተለይ ከቅርብ ዓመታት ወዲህ እጅግ እየተስፋፋም የበርካቶቻችንን ቤት እንደ ጉድ እያንኳኳ ከአንድ ቤተሰብ ቢያንስ አንድ ሰው እየመሰደድ ያህል በርካቶች የስደትን ዓለም እየመረጡ ይጓዛሉ። ታዲያ በሁለት አይነት መንገድ ስደቱ ይከናወናል። አንዳንዱ በህጋዊ መንገድ፣ ሌላኛው ደግሞ ህገወጥ በሆነ መልኩም ህጋዊ በሆነ መንገድ እንኳን ብንመለከት ወደ አረብ ሀገራት የሚጓዙ ኢትዮጵያውያን ቁጥር ጥቂት የሚባል አይደለም። ለዚህ ደግሞ ምስክሩ ኢሚግሬሽን ሄዶ ማረጋገጥ ነው። ምን ያህል ሰው ፓስፖርት እንደሚያወጣ፣ ምን ያህል ሰው አሻራ ለመስጠት እንደሚጋፋ መመልከቱ በቂ ማስረጃ ሆኖ ማየት እንችላለን። ከዚህ በተቃራኒው ግን እጅግ አስፈሪውና የበርካቶችን ህይወት እየቀጠፈ የሚገኘው የህገወጥ ስደቱ ነው። የሕገወጥ ስደቱ በተለይ ወደ አውሮፓና ወደ አረብ ሀገራት በሰፊው የሚደረግ ጉዞ ነው። ወደ አረብ ሀገራት የሚደረገው ጉዞ በሁለት አይነት መንገድ ነው። በጅቡቲ በኩል በየመን በረሃ ተሻግሮ ሳውዲ አረቢያ የሚገቡ ብዙ ናቸው። በተቃራኒው ደግሞ በሶማሌ በኩል የመንን አቋርጦ ሳውዲ መግባት ይሄኛውም ሌላኛው የስደት አማራጭ ሆኖ በርካቶች የሚጓዙበት መንገድ ነው። ሌላኛውና የብዙ ሰዎችን ሕይወት እየቀጠፈ የሚገኘው ደግሞ የሊቢያ ጉዞ ነው። አውሮፓ ለመሄድ የሚደረገው ጉዞ እንደምታውቁትና እንደምታስታውሱት በርካታ ኢትዮጵያውያን በሊቢያ እየታገቱ፣ እየተደበደቡና እየተቀጠቀጡ፣ ሰውነታቸው እየተቆራረጠ፣ ደማቸው እየፈሰሰ ለቤተሰቦቻቸው ቪዲዮዎችና ፎቶዎች እየተላኩ ይህን ያህል ሚሊየን ብር አስገቡ፣ ካልሆነ ልጃችሁን አታገኙም የሚሉ መልእክቶች በስፋት እየተዘዋወሩ የበርካቶቻችንን እርዳታ እየተጠየቀ በሚያሳዝን መልኩ ዛሬም ድረስ እንደቀጠለ ነው። ታዲያ ይህ ሁሉ ስቃይና መከራ ቢኖርም ይህንን ሳይፈሩ ግን የመጣው ይምጣ ብለው የሚጓዙ አሁንም ቁጥራቸው ቀላል አይደለም። ምናልባት በረሃውን እንኳን ተሻግረው ቢሄዱ ባህሩ ላይ፣ ውቅያኖሱ ላይ የሚያጋጥማቸው ነገር ግን አይታወቅም። ጀልባ ሊገለበጥ ይችላል። ማዕበል ሊነሳ ይችላል። ወይም ሻርክና ሌሎችም የባህር ላይ እንስሳት ድንገት ዘለው የሰው ህይወት ሊያጠቁናም ሊያጠፉም ይችላሉ። እነዚህ ሁሉ የዚህ ጉዞ ፈተናዎች ናቸው። ታዲያ እንዲህ ያሉትን ዜናዎች መስማትና በርካቶች በዚህ መንገድ ላይ ህይወታቸው አለፈም እንዲሆኑ እንዲተሰቃዩ የሚሉ መረጃዎችን በስፋት የምንሰማው ነገርና የተለመደ ቢሆንም ከሰሞኑ ግን የሰማነው አነጋጋሪ ነው። ቻናሉን ሰብስክራይብ አድርጉ። ወቅታዊና ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ታሪኮችን ታገኙበታላችሁ ጎራ ስቱዲዮ የእናንተ ተቀዳሚ ምርጫ ስለሚሆን እናመሰግናለን። ከኢትዮጵያ ተነስቶ የሊቢያን በረሃ አቋርጦ ያንን ሁሉ ባህርና ውቅያኖስ ሰንጥቆ አውሮፓ ፈረንሳይ የገባ ኢትዮጵያዊ ነው። ይህ ኢትዮጵያዊ ራሱን ችሎ ለብቻው አልተጓዘም፣ ሁለት ሴት ልጆቹንም ይዞ ነበር እንጂ። ይህ ደግሞ ለየት ያለ ነው። በበረሃው ላይ እነዚህን ህፃናት ይዞ ሲጓዝ የሚያጋጥመውን ፈተና አስቡት። ህፃናቱ በየመንገዱ የሚመለከቱት የጭካኔ ሂደት እንዲሁም የበረሃው ሥቃይና ሌሎችም አስከፊ የስደት ሂደቶችን ማለፍ ይጠበቅባቸዋል ማለት ነው። ያም ሆነ ይህ በእንዲህ አይነት መንገድ አውሮፓ ፈረንሳይ ከገባ በኋላ ይኸው ሊቢያ የነበርንበት ፎቶ በማለት የሊቢያውን አንስቶ ከዚያም አሁን ደግሞ ይኸው በፈረንሳይ ኑሯችንን ቀጥለናል አልሐምዱሊላሂ በማለት ያጋራው ፎቶ በበርካቶች ዘንድ አነጋጋሪ ሆኗል። በዚሁ ጉዳይ ተያይዞ ጉርሻ ገጽ ባወጣው መረጃ መሰረት እንዲህ ይላል። አሳሳቢ የውይይት ጥሪ በማለት መረጃውን ያካፍላል። ልጆችን ይዞ በሊቢያ በኩል መሰደድ ድፍረት ወይስ ደግሞ የቸልተኝነት ውሳኔ? በማለትም ይጠይቃል መረጃው ልጅን የሚያክል ነገር ይዞ በህገ ወጥ መንገድ ወደ አውሮፓ መሄድ ምን ያህል ይመከራል? ሲልም ሌላ ጥያቄ ያነሳል። በቅርቡ አንድ ወንድማችን በሊቢያ በኩል ልጆችን ይዞ ፈረንሳይ መግባቱን አሳውቋል። ይህ ዜና በሰማነው ጊዜም የደስታ ስሜት ቢሰማንም በሌላ በኩል ግን የጉዳዩ ክብደትና አደገኝነት ልባችንን ነክቶታል፣ በማለትም ይጨምራል መረጃው። ልጆችን በተለይም አንድ ፍሬዎችን ይዞ በበረሃ ላይ፣ በባህር ውስጥ፣ በሊቢያ የህገወጥ ሰዎች ዝውውር መንገድ መጓዝ እጅግ ከባድና የማይመከር እንዲሁም ፈጽሞ የማይደገፍ ውሳኔ ነው በማለትም ይህንን ስደት ያወግዘዋል። ህይወትን አደጋ ላይ መጣል ብቻ ሳይሆን ልጆችን በስደት መንገድ የሚያዩትናም የሚያሳልፉት ስቃይ ለወደፊት ህይወታቸው ትልቅ የስነ ልቦና ቀውስን ይዞ ይመጣባቸዋል ይላል። አክሎም ይህ አይነቱ አካሄድ ለሌሎች ምንም አይነት ትምህርት ሊሰጥ የማይገባውና ሊወገዝም የሚገባው ተግባር መሆንም አለበት ሲልም ነው የሚጨምረው። የምንወዳችሁ ተመልካቾች ዝግጅታችን እንደቀጠለ ነው። ቴምር ሪል ስቴት የዚህ መሰናዶ አጋር በመሆን ዝግጅታችን ወደ እናንተ እንዲቀርብ አስተዋጽኦ ከሚያደርጉት መካከል ነው። ደውሉላቸው። በ0965052 ላይ ይደውሎ። ይህ ኢትዮጵያዊ ወንድማችን ልጆቹን ይዞ ፈረንሳይ ሀገር ቢደርስም ሌላ ግን አሳሳቢ ነገር አለበት። የልጆቹ እናት ባለቤቱ አሁንም በሊቢያ በረሃ ውስጥ እንዳለች በመግለጽ የጸሎት ጥሪ ማቅረቡም ተገልጿል። ፈጣሪ በሰላም ከመጣው ቤተሰብ ጋር እንዲያገናኛቸው እንመኛለን። ሆኖም ግን ይህንን ሁኔታ እንደ አንድ አጋጣሚ በመውሰድ ማህበረሰባችን በጥልቀት ሊወያይበት እንደሚገባም እየተነገረ ይገኛል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ ተብሎም ወደ እናንተ ጥያቄ ይመጣል። ልጅን ይዞ ይህንን ያህል አደገኛ የሆነ ጉዞ መጀመር በኑሮ ጭንቀት ሀገር ላይ በሚያጋጥሙ ችግሮች የተነሳም የግዳጅ ድፍረት ነው ወይስ ደግሞ ኃላፊነት የጎደለው ውሳኔ? መንግስትና ማህበረሰቡ እነዚህን አደገኛ ጉዞዎችን ለማስቆምስ ከምንን ጀምር ምን መደረግ አለበት? ይህንን አስመልክቶም የተሰጡ አስተያየቶችን ስንመለከት አሁን ኢትዮጵያ ውስጥ ከምንመለከተው የኑሮ ውድነት፣ የሰላም እጦትና ሌሎችም ችግሮች አንጻር ሲታይ እነዚህን ልጆች ይዞም ለተሻለ ህይወት ያንን ህይወት መምረጡ አስፈላጊ ነው የሚሉ ቢኖሩም በተቃራኒው ግን እነዚህን ህጻናት በምን አይነትስ ድፍረት ነው በእንዲህ ያለ በረሃ ይዟቸው የተሰደደው? በማለት ልዩ ልዩ የሆኑ አስተያየቶችን እየሰጡት ይገኛሉ። ጌቴ የተባለ አስተያየት ሰጭ ሲናገር ይህ ጭካኔን የሚያሳየው ከፈለገ ራሱ መሰደድ ይችላል ነበርን፣ በልጆቹ ላይ እንዴት ይጨክናል በማለት ጥያቄውን ያነሳል። የጎራ ስቱዲዮ ቤተሰቦች ቻናላችን ወቅታዊ፣ ማህበራዊ፣ እንዲሁም ደግሞ አዝናኝና አስተማሪ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾቹ የሚያቀርብ ሚዲያችን ነው። ከዝግጅቶቻችን በርካታ ቁም ነገሮችን ታገኛላችሁ። ቻናላችን ሰብስክራይብ አድርጉ። አብረን እንቀጥል። ደፋርና ጭስ መውጫ አያጣም። በእውነቱ እድለኛ ነህ፣ የመረረው ምንም ሊያደርግ ይችላል በማለት አለም ኃይለ ሚካኤል ታነሳለች። ዳጊሳቤል ደግሞ ደግሞ ሐሳቧን ስትገልጽ ይህንን ጉዳይ ምክር የሚመልሰው አይመስለኝም ትላለች። እኔ ነዋሪነቴ በሀገረ ፈረንሳይ ነው። የምር ለማስተማር ብዙ ሞክር ያለው በርካቶችን አወራ ነበረም በሚዲያው ላይ ወደ ለንደን ሲሻገሩ ባህር ሕይወታቸውን ከነጠቃቸው ወጣቶች መሃል የአምስት ሰዎች አስክሬን ለቤተሰብ እንዲደርስ ከኤምባሲና ሳይሰለች መዋጮ ከሚሰጠው ኢትዮጵያዊና ኤርትራዊ እንዲሁም ሌሎች ዜጎች ጋር በመተባበር ላደርገች እያለው ትላለች። ብቻም ምን አለፋችሁ አብረው ባህር ውስጥ የገቡ በህይወት የተረፉ ራሳቸው በዚያው ሳምንት ሞክረው ገብተውበታል ትላለች። ከሞት ጋር ግብግብ ተያይዟል። ስደቱን ከፈጣሪ ውጪ ማንም ማስቆም የሚችል አይመስለኝም ትላለች። በዚያ ላይ አንድ የሞተን ሰው ለመላክ እንኳን ከ5000 እስከ 7000 ዩሮ ይጠየቅበታል። እናም ይህንን ምን ትሉታላችሁ? በቃ ይበለን እንጂ ፈጣሪ በማለት ነው ዳጊ ሐሳቧን የምታስቀምጠው። እነዚህን ሁለት ህፃናት ይዞ አውሮፓ የገባው ኢትዮጵያዊ ያደረገው ነገር ምን ያህል ትክክል ነው በእናንተ እይታ? ምን ይመስላችኋል? እስኪ ሀሳባችሁን በኮሜንት ላይ አስቀምጡልን። እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን፣ በተለያየ ዓለም ክፍል ሆናችሁ ቻናላችንን ተቀዳሚ ምርጫ አድርጋችሁ ከኛ ጋር ስለምትሆኑ እናመሰግናለን። ጎራ ስቱዲዮ በወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን ሁለት ህጻናት ልጆቹን ይዞ የሊቢያ በረሃን አቋርጦ አውሮፓ ፈረንሳይ ሀገር ስለገባው ኢትዮጵያዊና አነጋጋሪ ስለሆኑ ጉዳዮቹን አንስተን እናንተ ቁም ነገር ታገኙበት ዘንድ በማሰብ ይህንን መሰናዶ እንዲህ አቀርብንላችሁ። ጌታችሁ በላይ አብሬያችሁ ቆይታ አድርግ ያለው ቻናሉን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አኑሩልን፣ አሊያም ደግሞ ስክሪን ላይ በተቀመጠው ስልክ ደውሉልን፣ ቪዲዮንም ላይክ አድርጉ። በሚቀጥለው እንደገና በሌሎች መሰናዶች ተመልሰን እስክንገናኝ መልካም ጊዜ ለሁላችን።